አርእስተ ዜናም የናይል ተፋሰስ ሀገራት ህዝቦችን ተጠቃሚ በሚያደርጉ ስትራቴጂያዊ ጉዳዮች ላይ በጋራ እንደሚሰሩ የየሀገራቱ መሪዎች ገለጹ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ራሱን ችሎ በተሟላ መልኩ የልብ ህክምና መስጠት የሚያስችለውን ዝግጅት ጀመረም። ጤና ይስጥልን እንደምንላችኋል። ከኤቢሲ የዕለቱን የሰባት ሰዓት ዜና ይዘን ቀርበናል። ተመስገን በየነ ነኝ። የናይል ተፋሰስ ሀገራት ህዝቦችን ተጠቃሚ በሚያደርጉ ስትራቴጂያዊ ጉዳዮች ላይ በጋራ እንደሚሰሩ የየሀገራቱ መሪዎች ገለጹ። የሀገራቱ መሪዎች በኡጋንዳ ኢንቴቤ ባካሄዱት ጉባኤ የተፋሰስ ሀገራቱ ትብብር ተቋማዊ ማዕቀፍ ወደ ኮሚሽን ደረጃ እንዲሸጋገርም ነው ጥሪ የቀረበው። ዝርዝሩን ሰኢድ ሙሄ እንደሚከተለው አዘጋጅታል። አስር ሀገራትን በአባልነት ያቀፈው የናይል ተፋሰስ አምስት መቶ ሚሊዮን ህዝብ የሚኖርበት ነው። በተፋሰስ ሀገራቱ መካከል የናይል ወንዝም በጋራና በፍትሃዊነት ለመጠቀም የሚያስችላቸውን የህግ ማዕቀፎችን በማውጣት እየሰሩም ይገኛሉ። ሀገራቱ ወንዙን በጋራ ከማልማት ባሻገር በሌሎች የልማት መስኮች የሚያደርጉትን ትብብር ለማጠናከር እንዲቻል ደግሞ የዩጋንዳው ፕሬዚዳንት ዮዌሪ ካጉታ ሙሴቬኒ የሀገራቱን መሪዎች በኢንቴቤ እንዲገኙ ጋብዘዋል። በጉባኤው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የተለያዩ ሀገራት መሪዎችና ከፍተኛ ባለስልጣናትም ተሳትፈዋል። በመሪዎቹ ጉባኤ ላይ ታዲያ ዋነኛ የመነጋ መነጋገሪያ ጉዳዮች የነበሩት የሀገራቱ በሚኖረው ህዝብ ቁጥር መጨመርና የኤሌክትሪክ አቅርቦት፣ የሀገራቱ የልማት ሁኔታና ኢንዱስትሪ ሽግግር፣ የአካባቢ መራቆትና የግብርና ምርታማነት ማሳደግ ይጠቀሳሉ። እናም እነዚህን ችግሮች ስትራቴጂያዊ በሆነ መልኩ በጋራ በመስራት መፍታት በሚቻልበት ጉዳዮች ላይም ውይይት አድርገዋል። ሁሉም በአጠቃላይ በስትራቴጂክ ጉዳዮቹ ላይ ነው በስፋት ያተኮር ስራና የግብርና ምርታማነት ደረጃ መድረስ አለብን። ብዙ አርባናይዜሽን ይመጣል። ሰው በአብዛኛው ወደ ኢንዱስትሪያላይዜሽን ይገባል። ስለዚህ ጥሩ ውጤት ሊያመጣ ይችላል። አልፎም የሰዎች የስራ አጥነትና የምርታማነት ሁኔታ ስራ አጥነቱን ይቀንሳል፣ ምርታማነትን ያሳድጋል የሚሉ ጉዳዮች በስትራቴጂክ ውይይቱ ላይ ተነስተዋል። ከመሪዎቹ ውይይት በኋላ የዩጋንዳው ፕሬዚዳንት ዮዌሪ ካጉታ ሙሴቬኒ የናይል ተፋሰስ ሀገራት ህዝቦችን ከኋላ ቀርነት በማላቀቅ የበለጸገ ማህበረሰብ እንዲፈጠር በጋራ እንሰራለን ያሉት የናይል ተፋሰስ ሀገራት ከኋላ ቀርነት ወደ ኢንዱስትሪ እንዲሸጋገሩ በጋራ ልንሰራ ይገባል። የተፋሰሱ ሀገራት የህዝባችንን የኑሮ ደረጃ በማሻሻል በኢንዱስትሪ የበለጸጉና ዘመናዊ ማህበረሰብ እንዲፈጠር መስራትም አለብን። ሀገራቱ የናይል ወንዝን በፍትሐዊነትና በጋራ ለመጠቀም የቀረበውን አጠቃላይ የህግ ማዕቀፍ በማጽደቅ የናይል ወንዝ ተፋሰስ ኮሚሽን እንዲቋቋምም ጥሪ ቀርቧል። ብዙዎቹ የቀረቡት ሀሳብ በዚህ በአጠቃላይ የህግ ማዕቀፉ ቶሎ ራቲፋይ ተደርጎ ወደ ናይል ሪቨር ቤዚን ኮሚሽን እንዲገቡ ጥሪ ያስተላለፉ አገሮች አሉ። ያው እንደሚታወቀው ኢትዮጵያ ራቲፋይ ያደረገች ሀገር ነች። ከዛም አልፎ የናይል ቤዝን ኢኒሽቲቭ ስራዎች የበለጠ እየተጠናከሩ እንዲሄዱና የኢንስቲትዩሽናል ማዕቀፉ ወደ ናይል ሪቨር ቤዝን ኮሚሽን እንዲዛወር ወደፊት በሂደት ያሉ ልዩነቶችን እያጠበቡ ወደዛ ደረጃ እንዲደረስ ያቀረቡት ሀሳብ አለ። በውይይቱ ላይ ሁሉንም ሀገራት ተጠቃሚ ለማድረግ ካሁን በፊት በጋራ ተጠቃሚነትን ለማጎልበት የተዘረጉ አሰራሮችን በማጠናከር የልማት ትስስሩን ከፍ ለማድረግ በሚቻልበት ሁኔታ ላይ መሪዎቹ ምክክር አድርገዋል። በነንጆ በስትራቴጂክ ጉዳዮች ላይ ወደፊት በትብብር በብዛት በጥንካሬ አብረን መስራት እንዳለብን እስካሁን ድረስ የያዝነው አጠቃላይ የህግ ማዕቀፍም ሆነ የናይል ቤዚን ኢኒሽቲቭ የኮምፕሬንሲቭ ፍሬምወርክ አግርመንት ሁሉ የተጠናክሮ የሚቀጥልበት መንገድ የተነሳ ሲሆን ያው በዚሁ መሰረት ሞመንተሙን ይዘን ወደፊት በመሪዎች ደረጃ ሰሜት እየተካሄደ የሚኖር የሚሆን። መሪዎቹ በጉባኤው ማጠቃለያ ላይም የተፋሳ ሀገራቱን ቀጣዩን የሊቀመንበርነት ቦታ ብሩንዲ እንድትረከብ ተስማምተዋል። በሌላ በኩል የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ለማመንጫ ግድብ የሀገራትን ቀጠናዊ ትስስር ለማጠናከር ጉልህ ሚና እንዳለው ተገለጸ። የአውሮፓ ህብረት አባል ሀገራት ዲፕሎማቶች ግድቡን ጎብኝተዋል። ፋሲካ እያሌው። ኢትዮጵያ ከግብርና ወደ ኢኮኖሚ በምታደርገው ፈጣን ሽግግር በቂ የኃይል አቅርቦት ያስፈልጋታል ከአመታት ወዲህ እየጨመረ የመጣውን የኃይል ፍላጎት ለማሟላትም የተለያዩ የኃይል አማራጮችን ለመጠቀም እየተንቀሳቀሰች ነው። እየተገነቡ ከሚገኙት ትልልቅ የሃይድሮ ፓወር ግድቦች በተጨማሪ የንፋስ፣ የጂኦተርማልና የፀሐይ ኃይል ማመንጫዎችም ሌሎች የኃይል አማራጭ መንገዶች ሆነዋል። የአውሮፓ ህብረት አባል ሀገራት ዲፕሎማቶች የታላቁን የኢትዮጵያ ህዳሴ ግድብ መጎብኘትም ኢትዮጵያ የኃይል ፍላጎቷን አስተማማኝ ለማድረግ በምታደርገው ጥረት የዲፕሎማቲክ ማህበረሰቡን ግንዛቤ ለማሳደግ ያለመ ነው ተብሏል። ይህ የኃይል ማመንጫ ፕሮጀክት ለአየር ንብረቱ ተስማሚ ነው። ፕሮጀክቱ ለሀገሪቱ እድገትም ትልቅ አስተዋጽኦ አለው። ግድቡ የታችኛውን ተፋሰስ ሀገራት እኩል ተጠቃሚ የሚያደርግ ከመሆኑን ባሻገር ቀጠናዊ ትስስሩንም ያጠናክረዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሄብሬት ቻንታልም የልዑካን ቡድኑ መሪ ናቸው። አሁን ስለ ግድቡ የተሻለ ግንዛቤ አለን። የሀገሪቱንና የህዝቦቿን እንዲሁም የተፋሰሱን ሀገራት ጥቅም ያስጠበቀ መሆኑን ተረድተናል። ኢትዮጵያ ከአፍሪካ አልፋ ለአውሮፓ ሀገራትም ኃይል ለማቅረብ የረዥም ጊዜ እቅድ እንዳላትም ተገልጿል። የኢትዮ ሱዳንን ድንበር አቋርጦ ካርቱምና ግብጽ ካይሮን በማገናኘት እንዲሁም ሜዲትራኒያን ባህርን በማቋረጥ እንደ ሶሪያና ቱርክ ያሉ ሀገራትን የሚያገናኝ ሌላ መስመር አለ። ስፔንንም ይነካል። ስለዚህ አቅርቦቱ እስከ ደቡባዊ አውሮፓ ይደርሳል። ግንባታው ከ50 በመቶ በላይ የደረሰው የታላቁ የኢትዮጵያ ሕዳሴ ግድብ ሲጠናቀቅ የአየር ለውጥን ለመቆጣጠር ከማገዙም በላይ ሰፊ የቱሪስት መዳረሻ ይሆናል ተብሏል። በአማራ ክልል የትራፊክ አደጋን ለመቀነስ ከተለያዩ ባለድርሻ አካላት ጋር በተሰራው የመከላከል ስራ በሌሊት ጉዞ ይደርስ የነበረውን የሞት አደጋ 63 በመቶ መቀነስ ተችሏል። ይሁን እንጂ ከክልሉም ሆነ በሀገሪቱ የትራፊክ አደጋ በደረሰባቸው ግለሰቦች ላይ ተከታታይ የሆነ ስነ ልቡናዊ ድጋፍ የሚሰጡ ተቋማት ባለመኖራቸው የተነሳ ለከፋ ማህበራዊ እና ኢኮኖሚያዊ ቀውስ እየተዳረጉ ነው የሚገኙት። ለዝርዝሩ ኮሰን ብርሃኑ። በባህር ዳር ዙሪያ መሸንቲ ከተማ ነዋሪ የሆነችው ወይዘሮ ህልማየው በሶስት ዓመት ልዩነት ከሶስት ልጆቿ ሁለቱ የትራፊክ አደጋ ሰለባ ሆነዋል። ሁለተኛ ልጇ በአደጋው አካል ጉዳተኛ ሲሆን የዘጠነኛ ክፍል ተማሪ የሆነው አለልኝ ደግሞ ከአካል ጉዳተኝነት አልፎ የአእምሮ መታወቅ ገጥሞታል። በስነ ልቦና ጫናው ቀጥተኛ ተጎጂ ከሆኑት ልጆቿ ባለፈ ለእሷም ተጽዕኖው የከፋ ነው። ልጆቿን የምታስተዳድርበትን የዳቦ መጋገር ስራ አጥታ ኢኮኖሚያዊ ጥገኛ ሆናለች። ትምህርቱ በተረፈ በረፍት ሰዓቱ ሰርቶን የሚያስተዳድር የነበረ ብዙዎች አውጥቶ ቤቱ ይሸፍንልኝ ነበር። አሁን ዛሬ ኔ የሰዎች እያየሁ ተቀምጭ ያለ እሱን ይዤ ሆስፒታል ሁኝ ትንሽ ማን ይዞት ይቀመጥ ከዚህ እዚያ ሆስፒታል ሁለት ወር ስለቆየው ሁለት ወሩ ሙሉ አቋረጠ። እዛ እኔ ጋር ስለነበረ ማለት ነው። እዛ ተመልሼ መጣሁ። እሱን ማንሳት መጣን ነው አልወሰድኩትም። ትምህርት ቤት ቀረ። በተለያዩ ሀገራት የትራፊክ አደጋም ሆነ ሌሎች ማህበራዊ ቀውሶች የገጠማቸው ሰዎች በተደራጁ ተቋማት የስነ ልቦና ምክርና ድጋፍ እንደሚያገኙ መረጃዎች ይጠቁማሉ። በኢትዮጵያ ግን ለአደጋው ተጎጂዎቹም ሆነ ቤተሰቦች እንደዚህ አይነት አገልግሎት የሚሰጡ ተቋማት ባለመኖራቸው ችግሩን የከፋ ያድርገዋል። በተለይ አሁን ይሄን የትራፊክ አደጋ ጋር ተያይዞ ከማህበረሰቡ ለሚደርስባቸው እነዚህን አይነት ቀውሶች የስነ ልቦና ድጋፍ ማድረግ አንዱ ከዩኒቨርሲቲያችንና ከኮሌጃችን የሚጠበቅ ነው። ወደፊት ይሄ ትምህርት ክፍሉም ወይም ዩኒቨርሲቲው በደንብ በተደራጀ መልኩ ይሄን ይዞ ወደ ተግባር መግባት አለበት። በአማራ ክልል አደጋ ከሚበዛባቸው ቦታዎች መካከል መሸንቲ ከተማ አንዱ ነው። በከተማዋ የትራፊክ አደጋ መብዛት ዋና ምክንያት ደግሞ የጋሪዎች ህገወጥ የመንገድ አጠቃቀም ነው። እነኚህ ጋሪዎች ያላንጸባራቂ በሌሊት የሚሄዱበት፣ የጋሪ አሽከርካሪ ስልጠና ያልወሰዱበት፣ መንገድ የሚዘጉበት፣ እንዲህ እንዲህ አይነት ችግሮች ነበሩ። ስለዚህ እሱን ለመቀኘት የጋሪ አሽከርካሪዎች በየአካባቢያቸው እንዲደራጁ ተደርጎ በቂ ትምህርትና ስልጠና ተሰጧቸዋል። አሁን እየተሰጣቸው በቅድመ መከላከሉ ረገድ የአማራ ፖሊስ ኮሚሽን በክልሉ ከሚገኙ የ የኢንሹራንስ ድርጅቶች የተሽከርካሪ ማሰልጠኛ ተቋማትና ከትራንስፖርት ባለስልጣን ጋር በመተባበር የግንዛቤ ማስጨበጥ ስራ በመሰራቱ በሌሊት ጉዞ የሚደርሰውን አደጋ 63 በመቶ መቀነስ ተችሏል። ይሄ ገንዘብ የሚወጣው 78 ፐርሰንቱ ከኢንሹራንሶች ነው። 30 40 ፐርሰንቱ ደግሞ ከባለ ሀብቶች የሚወድም ነው። ስለዚህ እነዚህ አካላት አንደኛ እንዳንድ ዜጋ በሚደርሰው አደጋ በሚደርሰው ኢኮኖሚ ውድመት በሚጠፋው ሰው ህይወት አብረው ተጎጂ ናቸው። ቅድመ መከላከሉ ላይ ሲወድም ካሳ ከመክፈል ይልቅ የታመመውን ከማሳከም ከመታመሙ በፊት መከላከል ይቻላል ነው። ስለዚህ እነዚህ አካላት ይህን ንብረት ኢንሹራንሱም ሆነ ባለሀብት ይህን ንብረት ከማዳን አንጻር ነው መስራት ያለባቸው በሚል መግባባት ላይ ደርሰን አብረን እየሰራን ያለ ነው። በክልሉ በ2009 ዓመት ከደረሰው 2791 የትራፊክ አደጋ 722 የሞት እና 225 ሚሊዮን ብር የንብረት ውድመት ተመዝግቧል። በክረምት ወቅት ከአየር ንብረት ለውጥ ጋር በተያያዘ የአደጋ ብዛትን ለመከላከል ከተሽከርካሪ ቴክኒክና ብቃት ጋር የተያያዘ ድንገተኛ ፍተሻና ቁጥጥር ለማድረግ ዝግጅት መደረጉን የክልሉ ፖሊስ ኮሚሽን አስታውቋል። ለኢቢሲ ኮሰን ብርሃኑ ባህር ዳር። በኢትዮጵያ በልብ የሚሰቃዩ ህመምተኞች በርካቶች ናቸው። በዘርፉ የዳበረ ክህሎት ያላቸው ባለሙያዎችና ዘርፉ የሚፈልገው ቴክኖሎጂ እጥረት ደግሞ ችግሩን እንዲባባስ አድርገውታል። አሁን ላይ ታዲያ በጥቁር አንበሳ ስፔሻላይዝድ ሆስፒታል ህመምተኞችን በተሻለ ለማከም የሚያግዙ የህክምና መሳሪያዎችን በመጠቀም አገልግሎት እየተሰጠ ይገኛል። ከዚህ ቀደም ባለው ሁኔታ ውጭ ሄደው እንዲታከሙ የሚታዘዙ ህመምተኞች ሳይቀሩ ህክምናውን ካገኙት ውስጥ ይገኙበታል። ዳዊት ጣሰው በዚህ ጉዳይ ላይ ዝርዝር አለሁ የ24 ዓመቱ ወጣት ማቆያ ታደሰ በህይወት የቆየባቸው እነዚህ ዓመታት ስቃይ የተሞላባቸው ነበሩ። በልቡ የቀኝና የግራ ክፍል በተፈጥሮ ክፍተት በመኖሩ የደም ቅልቅል እየፈጠረ የልብ ህመሙ ወጣቱን ከተለያዩ እንቅስቃሴዎች አግዶት ቆይቷል። ይደክመኝ ነበረ እና ብዙ ጊዜ በመሙ ተሰቃይቼ ነበር። መጠኑ ይለያይ እንጂ የወጣት ማቆያ የልብ ህመም የበርካታ ኢትዮጵያውያን ችግር ነው። በሀገሪቱ የልብ ህክምና ቁሳቁስም ሆነ ክህሎቱ ባለማደጉ ብዙዎች ህክምናቸውን ሳያገኙ ህይወታቸው አልፏል። አብዛኛው ታካሚዎቻችን ወደ ውጭ ሀገር ነው የሚሄዱት። እነዚህ ደግሞ የሚሄዱት የሚታወቅ ነው፣ የኢኮኖሚ አቅማቸው የሚፈቅድ ታካሚዎቻችን ብቻ ናቸው። የኢኮኖሚ አቅማቸው ማይፈቅድ ታካሚዎቻችን ደግሞ ለውጥ ሊያመጣ የሚችል ህክምና ሳያገኙ እዚሁ አካባቢ ይቆያሉ። እነዚህን አሳሳቢ ችግሮችን ለመቀነስ ነው እንግዲህ በጥቁር አንበሳ ስፔሻላይዝድ ሆስፒታል የህክምናው ቴክኖሎጂ የደረሰበት ነው የተባለ የህክምና መሳሪያ በመጠቀም ለህሙማኑ አገልግሎት መሰጠት የተጀመረ ይህ እንግዲህ ዘመናዊ የልብ ህክምናው የሚሰጥበት የካትላብ ክፍል ይባላል። እንግዲህ ይህ ማሽን ካትላብ ይሰኛል። ይህንን ማሽን ጨምሮ ሌሎች ደጋፊ የህክምና አገልግሎት የሚሰጥባቸውን ጨምሮ ከመቶ ሁለት ሚሊዮን ብር በላይ ወጪ ወጥቶባቸዋል። እንግዲህ ይህ ማሽን አንድ ታካሚ እዚህ ክፍል ገብቶ ቀዶ ጥገና ማድረግ አለበት ወይስ የለበትም የሚለውን ቀድሞ ለማሳወቅ ያግዛል። የደም ቧንቧዎችስ ተዘግቷል አልተዘጋም የሚለውንም፣ ልብም በትክክል እየሰራ ነው አይደለም የሚለውን እንዲሁም ደም ስሮችን ነጣጥሎ ለማሳየትም በዚሁ ስክሪን በመጠቀም ባለሙያዎቹ ያህንን ለማየት ያግዛቸዋል ማለት ነው። ከስዊድንና ኖርዌይ ባለሙያዎች በተሰጠ ስልጠናና ትብብር በ15 ቀናት ውስጥ 64 አካሚዎች ህክምናውን አግኝቷል በልብ ማቆም ከዛ በኋላ ልብ ተከፍቶ በሚሰራ ኦፕሬሽን ኦፕሬሽን የተደረገላቸው ሰዎች ናቸው። ቀሪዎቹ ሀምሳ ሁለት ወይ ሀምሳ አራት አካባቢ የሚሆኑት ደግሞ ልብ ሳይቆም በካትላብ መሳሪያ ህክምና የተሰጣቸው ሰዎች ናቸው። ሁሉም በሽተኞቻችን ሙሉ ጤነኞች ሆነው እያገገሙ ነው ያሉት። ሆኖም አሁን ላይ ከችግሩ ስፋት ጋር ሲነጻጸር ህክምናው ከዚህ በላይ ማደግ ይጠበቅበታል በጥቁር አንበሳ ስፔሻሊዝድ ሆስፒታል ብቻ 7000 ህሙማን ተመዝግበው ህክምናውን ይጠባበቃሉ የታካሚ ፍሰት ሊጨምር ይችላል ይህንን እንግዲህ መሸከም ለማስቻል ትልቁ ነገር አንዱ አቅምን መገንባት ነው ስልጠና ተጀምሯል ሁለተኛው የግብአትና የመሳሪያ አቅምን እያሳደጉ መሄድ ነው። ከአንድ አመትም በኋላ በተሟላና በራሱ የሰው ኃይል ህክምናውን እንደሚሰጥ ተገልጿል። ያኔ የህክምናውን ማደግ እየጠበቁ ከልብ መም ችግር መላቀቅ ለሚሹት መፍትሄ መስጠት ይቻላል። ጅማሮም በእኖ ወጣት ማቆያ ታይቷል። ይቆጨኝ ነበረ፣ ይሄን እድል ለማግኘት ጠባበቅ ነበረ፣ በውስጤ ነበረ። አሁን ይሄን እድል በማግኘቴ ትልቅ ውፎይታ ያገኘሁት በኢትዮጵያ በስፋት ከሚታዩ በሽታዎች መካከል የልብ ህመም ስድስተኛ ደረጃ ላይ እንደሚገኝ መረጃዎች ያሳያሉ። በሀገሪቱ የሚገኙ የበጎ አድራጎ ድርጅቶችና ማህበራት የንብረት አወጋገድ በአዋጁ መሰረት እየተፈጸመ እንዳልሆነ ተገለጸ። አዋጁን በወጥነት ተግባራዊ ለማድረግ በወጣው አዲስ መመሪያ ላይ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ያዘጋጀው የምክክር መድረክ ተካሂዷል። ጌቱ ላቀው ተከታትሎታል። በኢትዮጵያ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ተመዝግበው በስራ ላይ ያሉ 3183 ድርጅቶችና ማህበራት ይገኛሉ። ከእነዚህ ውስጥ ደግሞ 430 የውጭ ሀገር በጎ አድራጎት ድርጅቶች ይገኙበታል። የበጎ አድራጎት ድርጅቶችና ማህበራት ከሚያገኙት ገቢ 70 በመቶውን ለዓላማ ማስፈጸሚያና 30 በመቶውን ለአስተዳደራዊ ወጪ እንዲያውሉም በአዋጅ ተደንግጓል። በተለይ ደግሞ ድርጅቶችና ማህበራት ስራቸውን ሲያጠናቀቁና ሲፈርሱ አሊያም ሳይፈርሱ ድርጅቶች ውስጥ ያሉ ያረጁ በሕዝብ ስም የመጡ ንብረቶችን እንዴት ማስወገድ እንዳለባቸው በአዋጅ ቢደነገግም ለአሰራር አመቺ ባለመሆኑ አዲስ መመሪያ ወጥቷል። አንዱ ዋጋ ግምት ያወጣል፣ መልሰው ራሱ የጨረታ ሰነድ ያዘጋጃል፣ ራሱ ይሸጣል። ያ ለእንትንም ተጋላጭ ነው፣ አንደኛ ለምዝበራም ተጋላጭ ነው፣ መመሪያ የወጣው ንብረት የሚተላለፍበት ሁኔታ ንብረት የሚተላለፍና መስፈርቶች ደግሞ ግልጽ ካልሆነ የራሱ ችግር ስላለው ነው። በዚህ መመሪያ ላይም ከሚመለከታቸው ድርጅቶችና ማህበራት ጋር ውይይት ተካሂዷል። ተሳታፊዎችም በመመሪያው ላይ ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። ይህን ያክል አመት ያገለገለ መኪና ወይም ይህን ያክል ኪሎ ሜትር የተነዳ መኪና ከዚህ በላይ ሊያገለግል አይችልም። ቅድም እንደተነሳው ሜንቴናንስ ኮስቱ ከፍተኛ ስለሆነ ከጥቅሙ ይልቅ ጉዳቱ እያመዘነ የሚሄድ ከሆነ የበጎ አድራጎት ድርጅቱ ንብረቱ እንዲሸጥለት ጥያቄ ሊያቀርብ ይችላል። በዛ መንገድ ቢጠቀም ያለው ክፍተት ስላልገባኝ ነው እሱ ላይ ቢብራራ። ማናቸውም መኪና አገልግሎት የማይሰጥ ወጪን የሚበዛበት ጉዳይ ካለ ተጨባጭ መረጃ ይዛችሁ ለቢሮ እየቀረባችሁ እየተናበብን መስራት የሚቻልበት ሁኔታ ነው። ይሄ የዲስፖዛል መመሪያ ኤጀንሲው ከሚያወጣው የዲስፖዛል መመሪያ ጋር ያለው ሁኔታ በደም ታይቷል ወይ? ማናቸውም በጎ አድራጎት ስራ እኔ መራለሁ በእኔ ስራ የሚል ነገር ካለ ስህተቱ የሱ ነው። የዩስድ በዚህ መመሪያ ይሰራል የሚባል ነገር የለም፣ ተቀባይነት የለውም። በዚህ ሀገር ከውጭ ሀገር ተለምኖ ለሚመጣው ብር ለተጠቃሚዎቹ ቀጥታ መድረሱን፣ ለስራ ማካሄጃው መጠቀማችንን እያጠናከረው ይሄዳል ብዬ አምናለሁ። ተጠያቅነት አለው፣ ባለቤትነት አለው፣ ሀላፍነትንም የሚያመጣ ነው። በግልጽ ተቀመጠ ነው። ባለፉት ስምንት ዓመታት ውስጥ በራሳቸው ጊዜ ይዘጋልን ጥያቄ በማቅረብ ፈንድ በማጣት በሶስት ዓመት ውስጥ ምንም እንቅስቃሴ ባለማድረግና በሕግ ጥሰት አራት መቶ ማህበራትና ድርጅቶች ተዘግተዋል ተብሏል። የምትከታተሉት የሰኔ 16/2009 ዓ.ም ምረት የኤቢሲ የ7 ሰዓቱን ዜና ነው። ከክረምቱ መግባት ጋር ተያይዞ በአዲስ አበባ የአተት በሽታ እንዳይከሰት የጥንቃቄ ስራዎች እየተሰሩ መሆኑ ተገለጸ። በቆሻሻ አሰባሰብ ዙሪያ ተጋላጭ በሆኑ ተቋማት ላይ ቁጥጥር ለማድረግ በቅንጅት እየተሰራ ነውም ተብሏል። የኢትዮጵያ ዜና አገልግሎት ዘግቦታል። ሜሮን በረዳ ናት ያዘጋጀችው። በአዲስ አበባ ከክረምቱ መምጣት ጋር ተያይዞ የአጣዳፊ ተቅማጥና ትውከት በሽታ በድጋሚ እንዳይከሰት የአዲስ አበባ ጤና ቢሮ የአዲስ አበባ ምግብ መድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣንና የአዲስ አበባ የጽዳት አስተዳደር ኤጀንሲ በቅንጅት በመሆን የቅድመ መከላከል ስራ እየሰሩ መሆኑን አስታውቀዋል። ጤና ቢሮ በኩል እስከ ታችኛው እስከ ጤና ጣቢያዎች ድረስ የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። በተለይ አተት አምና በዚህ ወቅት ተከስቶ ነበርና አሁንም ያ ክስተት እንዳይደገም ቀድሞ መከላከል በሚያስችል ሁኔታ ላይ ስራዎች እየሰራን ነው። የአዲስ አበባ ምግብ መድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን እንዳስታወቀው በከተማዋ በምግብ በመጠጥና በጤና አገልግሎት ከተሰማሩ ተቋማት ውስጥ ተገላጭ የሆኑትን በመለየት እንዲያስተካክሉ የማድረግ ስራዎች እየተሰሩ መሆኑን አስታውቋል። ችግሩ ጎልቶ የታየባቸው 76 የአትክልት ጭማቂና ልኳንዳ ቤቶችም አገልግሎታቸውን እንዲያቋርጡና ያለባቸውን ክፍተት እንዲያስተካክሉ ተደርጓል ተብሏል። ዋና ዋና ተጋላጭነት ሊኖራቸው የሚችሉ ተቋማት የትኞቹ ናቸው የሚለውን የመለየት ስራ ተሰርቶ ከተጋላጭ ተቋማት አኳያ በማዕከል ቡድን አደራጅተን ወደ አራት መቶ የሚሆኑ ተቋማትን በሳምፕል ወስደን ለማየት ሞክረናል። እነዛ ተቋማት ላይ አጋላጭ ሁኔታዎች መኖራቸውን ለይተን እነዛን እንዲያስተካክሉ የማስተካከያ እርምጃዎች እየተወሰዱ ነው የሚገኙት። ማስተካከል የጀመሩ ተጨባጭ ውጤት ማስመዝገብ የጀመሩ ተቋማትም አሉ ማለት ነው። በሌላ በኩል የጽዳት አስተዳደር ኤጀንሲ የቆሻሽ አሰባሰብ ሂደት በፍጥነት እንዲከናወንና ቆሻሽን በአይነት ለይቶ የመሰብሰብ ስራ እየተሰራ መሆኑን ገልጿል። አንደኛ ደረቅ ቆሻሻውን ከምንጩ መቀነስ ከቻል ወደ ሀብት የሚሆነውን ወደ ሀብት መቀየር ከቻል እዛ ጋር ሊፈጠር የሚችለውን ሊያባበስ የሚችለውን ችግሮች በቀላሉ መቀነስ እንችላለን ማለት። የቆሻሽ አሰባሰብና አወጋገዱን ለማሻሻልም በሳምንት ሶስት ቀናት የነበረውን ክትትል ወደ አራት ከፍ ማድረጉንም አስታውቋል። በተጨማሪም የአዲስ አበባ ጤና ቢሮ በሽታው ቢከሰት እንኳን ለመቋቋም እንዲቻል ሁሉም የጤና ተቋማት አገልግሎት ለመስጠት ዝግጁ መሆናቸውንም ገልጿል። በምዕራብ ሐረርጌ ዞን የጭሮ ከተማ ነዋሪዎች ከተሃድሶ መድረክ በኋላ በመልካም አስተዳደር የሚሆን በአገልግሎት አሰጣጥ ዙሪያ ለውጥ አልመጣም አሉ። የዞኑ አስተዳደር በበኩሉ በዞኑ በተሃድሶ የተለዩ የህዝብ ችግሮችን በመፍታት ረገድና ወንጀል የፈጸሙ አካላትን ተጠያቂ የማድረጉ ስራ እየተሰራ እንደሚገኝ ነው ያስታወቀው። የመር አደም ዝርዝር አለው መንግስት በሀገር አቀፍ ደረጃ የህዝቡን የመልካም ማስተዳደር ና የአገልግሎት አሰጣጥ ችግሮችን ለመፍታት ጥልቅ ተሀድሶ ማድረጉ ይታወሳል እኛም ከተሀድሶ በኋላ የመጡ ለውጦችን ለመታዘብ ጉዟችንን በኦሮሚያ ክልል በማድረግ ወደ ምዕራብ ሀረርጌ ዞን ጭሮ ከተማ አቅንተናል። ያነጋገርናቸው የከተማው ነዋሪዎች ታዲያ ከተሀድሶ በኋላም ቢሆን በመልካም አስተዳደር ና በአገልግሎት አሰጣጡ ዙሪያ ለውጥ አለመምጣቱን ነግረውናል ከተማችን እንደምታዩት ወደኋላ ቀርታለች በልማትም ትልቁ ነገር የመልካም አስተዳደር እጦት ነው። ይህን የመልካም አስተዳደር እጦት ደግሞ በተደጋጋሚ ጊዜ ህዝብ የሚያነሳው ነው፣ ህዝብ የሚጠይቀው ነው፣ ምላሽ አላገኘም። አገሪቷን የበደሏትና ለዘረፋ ያጋለጧት ሰዎች ልጋ የህግ የበላይነትን ወደ ህግ ማቅረብ ላይ አሁንም ትንሽ ወደኋላ የቀረ ነገር ይታያል። ሳንጃመሌዋን እነሱ ያሉትን እንጂ ህዝቡ የሚለውን አንዳችም ነገር እየሰሩ አይደለም። ምስኪን ሀነ መገርቴ ድሀው ህዝብ መንግስት የመልካም አስተዳደር ዘርግቶልኛል ብሎ ወደ ፍትህ ተቋማት ቢመላለስም አሁን ላይ ፍትህ የሚገኘው በገንዘብና በዝምድና ሆኗል። ስራ አጡ ላይ የተሰራውና የተደራጀው የስራ አጡ ገንዘብ ወርዶ ለስራ አጡ ተሰጥቶ ስራ አልተጀመረ። የከተማዋ ነዋሪዎች የሚያነሱትን እነዚህን ችግሮች መሰረት በማድረግ ምላሽ እንዲሰጡን የጭሮ ከተማ አስተዳደር ከንቲባ አቶ አቢያሚኖን አሚኖን አነጋግረናቸዋል። ችግሩ ግን ህዝቡ የሚያነሳው ችግር ትክክል፣ ስራ አጡ እዛ ስራ አላገኘም። ስለዚህ ህዝቡ ተቃውሞ ያነሳል ማለት ነው። ይህንን ለመመለስ ችግሩን እየለየን ነው። የዞን አስተዳደርን በበኩሉ በዞን ደረጃ በታድሶ የተለዩ የህዝብ ችግሮችን ለመፍታት ጥረት እየደረገ መሆኑንና የተጨበረበረ በርካታ የመንግስት ሀብት ማስመለስ መቻሉን ገልጿል። በዛ ንቅናቄ ውስጥ የታዩት ለውጦች፣ የተገኙት ስራዎች ትልልቅ ናቸው። እስከ 8.4 ሚሊየን የሚሆን በካሽ የመንግስት ብር የተመለሰበት ሁኔታ ነው ያለው። 38 የሚሆኑ ሰው ለህግ ቀርቦ በህግ ፕሮሲጀር ላይ ነው የሚገኙት። እነኚህ በተለያዩ ነገሮች ነው ማለት ነው። በከተማ ደረጃ የመንግስትን ቤት ወደ ስማቸው እስከ መቀየር ድረስ የሄዱበት ሁኔታ ነው ያለው። ስለዚህ እንደዚህ አይነቱን ለይቶ ለህግ የማቅረቡ ስራ በሰፊው ቀጥለዋል። በጭሮ ከተማም ሰፊ የመሬት ህገወጥ መሬቶች አሉ። በበዴሳ ላይ እንዲሁም በጡሎ ሂርና አካባቢ ያሉት ወደ መቻራ አካባቢ ያሉት ወደ 19 የሚሆኑ ሰዎች ኦልሞስት ቁጥጥር ስሩ የዋሉበት ሁኔታ ነው ያለው። ለኢቢሲ ለተጠናቀረው ዘገባ ይመር አደም ጭሮ። ከኤቢሲ የሰባት ሰዓቱን ዜና በዚሁ አጠናቀን ተመስገን በየነ ነኝ። ብሩህ ቀን